ሚጠሰለትልቅ ች ማለት የሚሰ ይገኛል የተባለው ለእኔም ነው ይመስለኛል። አንዳንዱ ጠብሰዋል፣ እኛ ደግሞ ሳልጠብስ አንሄድም። ቴንኪው ጋይስ ቴንኪው። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። ሰው ሲመክሩት ምን ያሉት ይመስለላሉ? ጽጌ እኮ በቃ ባዶ ጎዳ ልትሄድ ነው ጋይስ። ጉድ ጉድ። አቤቱ ጌታ ሆይ ይቅር በለን።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 በነገራችን ላይ ኢትዮጵያኖች እኮ የምንታወቀው በአለባበሳችን፣ በአመጋገባችን፣ በባህላችን ልዩ ነገር እንዳለን ነው። በተለይ ደግሞ ኢመራት ላይ ሴቶቹ በሙሉ እንዳያችሁት አብዛኛውን አይታቸዋል ብዬ አስባለሁ፣ በአባያ ነው የሚለብሱት። ነጮች፣ ሌላ ዜጎች ምናምን ካልሆኑ በስተቀር እርቃኑን ለብሶ እርቃን ምን ለብሶ ነው እርቃንም መውጣት ማለት ነውር እንደሆነ ወቁት። ደም ግባታችን ውበታችን የምትሉት ነገር ደግሞ ማለት ነው ይሄ ደም ግባት ሳይሆን ይሄ ዘመናዊነት ሳይሆን መሰልጠን ሳይሆን መሰይጠን ይባላል። ሰይጣን ታውቃላችሁ፣ መሰይጠን ነው ለሰይጣን ግብር መሆን ነው። በዚህ አለባበሳችሁ ስድስት ሺህ ስልሳ ስድስት ከዛም በላይ አንድ ሚሊዮን ሰይጣን እንደሚሰፍርባችሁ እወቁ። መንፈስ በነገራችን ላይ ቤተክርስቲያን ሄዳችሁ መንፈስ ጸበል ስትጠመቁ መንፈስ ሲወጣ በምንድን ነው ያስኳት? በሱሪ በምንድን ነው ያስኳት? በእምብርቷ ገብቼ በምንድን ነው ያስኳት? በጭኗ ገብቼ ይላል ያ ማለት ምንድነው እርቃናችሁን እየሄዳችሁ ነው የሚይዛችሁ የሚያገኛችሁ። ገባችሁ። ሲቀጥል ደግሞ እንደ ሃይማኖታችን እኔ ሌላውን ሰው መናገር አልፈልግም። ስለ ሮታ አያገባኝም ኦርቶዶክስ ስላልሆነች ማለት ነው። ጽጌና እንትና ግን ሮቶዋ ግን በተለይ ሮቶዋ የትግራይ ኦርቶዶክስ የትግራይ ኦርቶዶክሶች የማይደራደሩት በሃይማኖታቸው ነው፣ አስረግጬ የምነግራችሁ ነገር ማለት ነው። ባህላቸውን አክባሪ ሃይማኖታቸውን አክባሪዎች ቢኖሩ የትግራይ ኦርቶዶክሳዊያን ናቸው በሃይማኖታቸው የማይደራደሩ አንቺ ግን አዲስ አበባ መጣሁ ብለሽ ወጥ ረግጠሽ እኔ ማለት ነው አያገባሽ። ምን ቤት ነች ልትችላላችሁ። ግን የሚያገባኝ እንደ ኦርቶዶክሳዊነትና እንደ ሰውነት ነው እንደ ሴትነት ገባችው። ብዙ ሌላ ሃይማኖቶች ምን ይላሉ? በቃ ኦርቶዶክስ ላይ ሁሉ ነገር ጋጠወጥ አድርጋ እንደምትለቀን ሁሉ ነገር እንደተፈቀደልን አድርጋችሁ ነው የምታስቡት። ከኛ ከሰማዕታት ከጻድቃናት ማየት ይችላላችሁ። እመቤታችን ኪዳን በቃ ቅድስት አርሴማ እያለን እንኳን በስዕል አድኖ የምናመልክባቸው እንኳን ማየት ችላላችሁ። አለባበሳቸውን ማለት ነው ገባችሁ። ርቃን ተፈቅዶ ቢሆን ኖሮ ከእነሱ ይጀምር ነበረ። እነሱን አይታችሁ እናንተም እንደዚህ ነው የምታደርጉት ይባል ነበረ። ይሄ ምሳሌው ነው የምነግራቸው። በእኛ በኦርቶዶክስ ተዋሕዶ ራሱን የቻለ አለባበሳለን ኦኬ መቼም ያንን ልበሱ። አለማዊ ቦታ ላይ ሆናችሁ ነጠላ ለብሳችሁ፣ ነጭ ነጭ ለብሳችሁ፣ የሆነ ቀሚስ ለብሳችሁ ሂዱ አልላችሁም። ግን ኖርማል የሰውን ልጅ አካል እንዲሸፍን የተሰራ ልብስ አለ። ሰውነታችንን ለሌሎች ማሳየት ሲጀመር፣ ከባላችሁ ውጪ ሌላው ሰው እናንተን የሚስብ ነገር ማሳየት የተከለከለ ነው። ዝሙት ነው። ይሄ ራሱ ዝሙት ነው። ገባችሁ? እንዴ እኔ በጣም ነው የሰቀጠጠኝ። እናንተ ለለብሳችሁት እኔ ዘገነነኝ። እውነቴ ነው ምነግራችሁ። እኔ ሰቀጠጠኝ። እኔ ጽጌ በቀደም በኪዳነ ምሕረት በእናታችን በኪዳነ ምሕረት እንደው በጭንቅሽ ጊዜ በደረሰች በእናታችን በኪዳነ ምሕረት ብዬ ኮሜንት ጽፌላት በጣም ብዙ ላይ ካለው ታየዋለች እኮ ኮሜንታችን የእያንዳንዳችንን ኮሜንት ምንጥር አድርገው ነው የሚወት። ለዛ ነው ቪዲዮ በእኛ የሚሰሩት። አሁን በጎቹ ሰሞኑን ሚላሉ ከማርክ ጋር ከማርክ ከማርክ ጋር ትገባለች ከማርክ ጋር ቪዲዮ ትስራለች። ታያላችሁ ሰሞኑን ከማርክ ገብላ ትመጣለች። በቀደም በሰሩት ቪዲዮ ላይ ማርክን ስታቅፈው ምናምን፣ ያ ልብስ ራሱ ይዉት ከጀርባዋ ምንም የለም። ልብስ እኮ አለበሰችም። ረዲ በቀች ደረታ ብቻ የተሸፈነች ጡት ማስረጃ በሉት የለበሰችው። አረ ወይኔ፣ ጌታዊ፣ ስታችሁ አታስቱን። እኔ እውነት ዓይን እኮ የማየው ጉድ የለም። ዓይናችን በቃ እኔ እንጃ። አንዳንድ ጊዜ ሰው መሆናችሁን ራሱ ትጠላላችሁ እንዴ? እናንተ ምነው ሰለጠንን ካላችሁ እኮ እንዴት የሚያስደምም እኳ ልብስ አለ እኮ፣ የሚያስደንቅ ልብሶች አሉ እኮ። ይሄ አካላችሁ ተው፣ አላፊ ጠፊ ነገር ነው፣ ተው፣ በአንድ ቀን ትኩሳት የሚረግፍ ነገር ነው። ስትያዙ አደለም ወደ እግዚአብሔር ቤት መሄድ ያለባችሁ፣ ስትጨነቁ አደለም ጭብጥ ጭብጥ ማለት ያለባችሁ። ታሞ ከማቀቅ አስቀድሞ መጠንቀቅ ይላል የሀገሬ ሰው ማለት ነው በደንብ እያወቃችሁ ስለ ሃይማኖታችሁ በደንብ እያወቃችሁ በዚህ ልክ ለምን ራሳችሁን ለሰይጣን ማስገዛት እንደፈለጋችሁ አላቅም። ቢደርሳችሁ ደስ ይለኛል አድሱልኝ ማለት እኔ ኮሜንትም ጽፌልሽ ባላየ እንደውም የሆነ እንትን ነው የሚመስልሽ፣ በቃ ሰው ሲመክርሽ ሩታ ብላለች ከዚህ በፊት እኔ የማደርገውን ነገር ጀጅ የሚያደርገኝ ሰው አልፈልግም፣ ራሴ የምፈልገውን ነገር ነው ማራምደው ብላለች ከዚህ በፊት ማለት ነው ግን ደግሞ ሰው መስተዋትሽ ነው ቢገባሽ ማለት ነው። አንቺ የምትሳሳችሁን ነገር የሚነቅስልሽ መስተዋት ማለት እንግዲህ ታቃላችሁ። ያለባችሁን ጉድፍ የሚያይላችሁ አይታችሁ እንድታነሱ የሚረዳችሁ ነገር ነው ተመልካችሁ ማለት እንደዛ ነው። የምታረጉት ነገር ስህተት ሆኖ ሲያይ ሲቆጣችሁ፣ ለእናንተ መስተዋታችሁ ነው እንጂ ጭራሽ ገደል እንድትገቡ አይደለም። ይህ የምታዩት ነገር ሁሉ በአንድ ሰከንድ ይጠፋል። እመኑኝ፣ አንድ ቀን አልቅሳችሁ ትመጣላችሁ። አስረግጬ የምነግራችሁ ነገር ግን ግን እግዚአብሔር እግዚአብሔር ከማለት ከወዲሁ ወደ ራሳችሁ ብትመለሱ መልካም ነው ስለዚህ መግቢያቸው ላይ ምን ብለዋል ተደምመውብን ሲያዩን ከለራችን ኖ እብድ እመስላችኋቸው ነው እብድ ሲያዩዋችሁ ምን ነው እነዚህ ኢትዮጵያኖች ያውቃሉ መቼም ከለራችን የት ዜጋ እንደሆኑ እኮ በደንብ ነው የሚያውቁት እነዚህ ኢትዮጵያኖች ይህነው እንዲያለባበሳቸው ብለው እኛም የሚያውቁን መዳን ቤት ዩኒፎርም ለብሰን ነው ገባችሁ እንደእናንተ እርቃናችን ሆነን አይደለም የሚያዩን ዝቅ ብለን ሰርተን ነው የሚያውቁን እናንተ ደግሞ እንደተገራ ፈረስ ምን እንደተባለ ፈረስ ነው የሚባለው፣ አንዲት መታችሁ ስትፈነጩ ብርቅ ሲሆንባችሁ በቃ ሁሉ ነገር እንደንትን። ስለዚህ ወደ ራሳችሁ ብትመለሱ መልካም ነው። በቃ ስራችሁ ጥሩ ነው፣ ስሩ፣ ተለወጡ። እኛም ቁጭ ብለን ይሄው መዳን ቤት እናጨበጭባለን፣ ችግር የለውም። እድሜ ልካችንን ሩሂድ ኪቢን ዝሊ ታአሊ ተብለን ለራሳችን ማንሆን ልብ ልብ ማንገዛ አእምሯችንን ማናሰራ ሆነናል፣ አንድ ፊቱን ልናንተ አጨብጫቢ ሆነናል። ኦኬ መልካም እሱ እድላችሁ ነው ግን ደግሞ እድላችሁ የሰጣችሁን እድላችሁ ስትጠቀሙበት ግን አርአያ ሆናችሁ ነው ገባችሁ እናንተ ለመዝናናት እኛ ለመጉላላት ነው የምንመጣው እዚህ ሀገር በቀደም ሩታ ምናለች ሙቀቱ እንደጠበቅኩት አደለም እውነትሽን ነው እስቲ ነይ የመዳን ቤት አንድ ቀን ነይና እስቲ ግቢ ጥረጊ ነይ እስቲ እርጅ ሽንት ቤት ጠቢ ጽዳት አዝች ኩሽና ግቢ የዛኔ ሙቀቷ ምን ማለት እንደሆነች ትገባሽ የላት ጠርገሽ ላብሽ ወዝሽ ጣፍ ሲል የዛን ይገባሻል። የሆነ የንቀት አይደለም። ቪዲዮ እንትን ምንድን ነው ቪዲዮ ብዙዎቹ ሲሰሩ ላባቸውን ሁላ እየጠረጉ አይቻለሁ፣ ግን እንደተካበሉ አደለም ማለሽ። እውነትሽን ነው መተሽ። አንድ ሰዓት ባልሞላ ውስጥ ስለ ሀገሪቷ ለማውራት አይከብድም። እስቲ መጀመሪያ ተጠግረሩ እንደኛ። እኔ ኮሜንት አንዳንድ ኮሜንት ፈታ ያደርገኛል። በቀደም በጽጌ ቤት የተለቀቀው ቪዲዮ ምናሉ እንደው እናንተንማ ጽጌን ለመዳም ኩሽና ለመዳም ሰራተኛ ዳኒ ደግሞ ለመባስ ሹፌር ነበር ማድረግ የሚል ኮሜንት አይቻለሁ። አዎ እንደዚህ ብትፈትኑት ደስ ይለኛል። አንድ ዓመት አ የምን አንድ ዓመት አንድ ሳምንት በቃ ተደፍተሽ ነው ወደ ሀገርሽ የምትገቢ። ስለዚህ አንዳንድ ጊዜ የሆነ የምናደርጋቸው ነገሮች መስመር። እኔ አሁን ስለ ስራችሁ ቅሬታ የለኝ፣ የፈለጋችሁትን ስሩ። ሌላው ደግሞ ጽጌና ዳኔ ቻናላቸውን ለማሳደግ ነው የመጡት የሚል ኮሜንት አይቻለሁ። አሁና ለነፍሳቸውን የመጡት መንግስት፣ ተሰማያት አለ እንደ ይመራት፣ እኔ ሳላቀ አለ እንዴ? ሲያሳውቁኝ ሁሉም ለዩቲዩቡ ነው የመጣው፣ ለየት ያለ ነገር ማየት ስለሚፈልግ ነው የመጣው። አለቀ። ስለዚህ ሩታና ዳኔና ጽጌ ብቻ የሚወቀሱበት መንገድ የለም፣ ሶስቱ ማለት ነው። በዚህ በኩል አልስማማም። ሁሉም ለስራ ነው የመጡት። በቃ አለቀ፣ አራት ነጥብ ማለት ነው። ከዛ ውጭ ደግሞ እነሱን ብቻ የምትወቅሱበት ምንም አይነት መንገድ የለም። እኔ ቅሬታዬ አንድና አንድ አስረግጭ የምነግራችሁ ነገር በስራቸው አይደለም፣ በአለባበሳቸው ብቻ ነው። ወንዶችስ ስ ምንድናችሁ? እናንተ አጠገባችሁ ዳኒስ፣ ጽጌ፣ አብርሽስ፣ ሩታ ሚስታችሁ እንደዚህ ፊት ለፊት የሰው ፊት ግልጥልጥ ብላ ለሰው ስህተት መስሪያ ስትሆን ምንድን ነው የምትጠብቁት እንዴ? አሁን በቀደም እያልክ ነበር ሜካፕ አይመቸኝም እንደው ልንገርህ፣ አይደላ አበጋዝ ሜካቡን ተቀብታ ደህና ልብስ አስለብሳት፣ ሰው አስመስላት። ጽጌን እያየች አትበላሽ፣ የባሰ ገደል አትግባ። ከቦታ ጅራ ስመጣ እኮ እና ቀን የአዲስ አበባ ልጅ ነኝ ብላ አንድ ጅንስ ነው ተወጥራ። አይገባቸው አይደለ አዲስ አበባ። ስለዚህ ይሄ ለውጥ አይደለም፣ ይሄ መሰይጠን ነው። እውነቴን ነው የምነግራቸው። ለውጥ አለ ቅናት ምናምን እንዳት እኔ በዚህ አልቀናም። እግዚአብሔር ይመስገን ልቅና አካልኩ ስንት የሚያስቀና ነገር አለ። በቃ አካውንታቸው በማደጉ በመለወጣቸው ደስተኛ ነኝ። ለሰው ክፋት፣ ምቀኝነት እኔ ችግር የለብኝም። ሌሽ ሰርተው እስከሆነ ድረስ ከፍዝቅ ብለው ብዙ ነገር አይዲያ አንጥተው እስከሰሩ ድረስ ይለወጡ፣ ችግር የለብኝም። ግን ደግሞ ሲለወጡ ሰይጥ ነው ሳይሆን ሰልጥ ነው መሆን ያለበት። መሰልጠን ደግሞ በአለባበስ እርቃን በመሄድ አይደለም። ተረድታችሁኛል ብዬ አስባለሁ። በጎቹ ደግሞ መታችሁን ጫጫ አለው ብትሉ ደግሜ ረግጣችኋለሁ። እኔ ችግር የለብኝም። ሳው የተሳሳተውን ነገር ቀበት ቀበት ቀበት ኖ ጽጌ በጣም ያላት ታለንት ያላት ነገር የሚደነቅ ነው። በቃ ይሄን አምናለሁኝ ጎበዝ ናት ከልጅነቷ ጀምሮ በዚህ ነገር ውስጥ አሳልፋለች ግን ደግሞ አሁን ላይ የበለጠ የባሰ የሴጣንን እንትን እያራመደች ነው ያለችው በጣም ከልክ በላይ ቲሸርት ብለብስ ይሻላታል እንደ እኔ እንዲህ በቃ ዝቅ ብትልኩ የለም እኮ ውስጥ ልብሶ የውስጧ እኮ ይታያል እውነቴን ነው የምነግራቸው ዘግንን እግዚአብሔርን አረ ወደ ራሳችን እንመለስ ወገን ተው። ለማንኛውም ስላበዛባችሁ በጣም ይቅርታ፣ እንደ ቪዲዮውን ሳየው አላስችል ስላለኝ ነው። በሄድኩበት እኔ የማደንቃቸው መወዳቸው እንኳን ኢቭን ቢሆኑ እንደዚህ አይነት ስህተት ሲሰሩ አላለባብስም። ፍቅርዬን አሁን እንደዚህ ተገላልጣበት መጣ። መድሃን ያለም ድረስ እግዚአብሔር ኮ አደራህን ከእንደዚህ አይነት ሰዎች አርቅልን። ፍቅርዬን የኔ አበባ የኔ ቡርቱካን ማለት ነው ከእንደዚህ አይነት ሰዎች ያርቅሽ፣ ሰለጠንን ከሚሉ ከሰየጠኑ ሰዎች አምላክ ይሰውርሽ፣ ከክፉ ይከልልሽ። የኔ ውድ እንዳስከበርሽን አስከብረሽን ኑሪ። አሁንም ቢሆን ከዚህም በኋላ ወደፊትም ቢሆን ድርብብል እንዳልሽ ይቺ ነው አለባበስሽን ይዘሽል እናይል እንብርት ጉልበት በላይ ምናምን የሚባል ልብስ አደራሽን። እንደ ስለ አዛኝቷ ብዬሻለሁ። እውነት ነው የምነግርሽ። አንቺ መቼም አታሳፍሪንም፣ የኛ ልጅ መቼም አታሳፍሪንም። ለማንኛውም እወዳችኋለሁ። ቪዲዮ ላይክ፣ ሰብስክራይብ አድርጉ። መልካም ጊዜ ይሆንላችሁ። ቻውቻው